እንግዲህ የሰው ደስታ የሚያስደስተው ሰው ደስ ይለኛል። ከራሱ አልፎ ለዛ ለሰው የደስታ ምንጭ ሲሆን አንድ ሰው ደስ አይልም። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ሰላም ሰላም። ክርስቲያን ገኖች እንዴት አላችሁ? የመዳም ቅመሞችዬ፣ እንደምናችሁ። እህቶቼ ደህና ናችሁ ወይ? የረመዳን ስራ እንዴት አድሮ ይዟችኋል? አብሽሯ ይዟችኋል እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ሩታ እንግዲህ ለኢሳቅ ትላንትና ሰርፕራይዝ አድርገዋለች ማለት ነው። የሰው ደስታ የሚያስደስተው ሰው እኔ በነገራችን ላይ ሰው ከኔ ይብለጥ ሰው ሲደሰት ደስ ይለኛል። የሰው ደስታ ደግሞ አንድ ሰው ደግሞ ለዛ ለሰው የደስታ ምንጭ ሲሆን ደስ ይለኛል ማለት ነው። እንግዲህ ሩታ ማለት ነው ኢስሐቅን ሰርፕራይዝ አድርገው ዩቱብ ከፍታለች። ደስ ብሎታል ማለት ነው። የሰውን ደስታ ማየት ደግሞ የሚያስደስት ነገር የለም ማለት ነው። እሳቅ እንግዲህ ከሩታ ጋር በቅ ሲል ቻናል እንደሚከፈትለት ጠርጥሬ ነበር። እንግዲህ የጠረጠርኩት ነገር ሆኗል ማለት ነው። እስኪ ማን ነው የሰው ደስታ የሚያስደስተው? ይህም ቪዲዮ ከመጀመራችሁ በፊት እስኪ ላይክ አድርጉት፣ ሸር ሰብስክራይብ አድርጉኝ፣ አይከፈልበትም እና ማለት ነው። የሩታ ወዳጆች እስኪ ሊያችሁ። በተረፈ ሩታዬ ማለት ነው እንግዲህ ሩታ ጥንካሬዋ ደስ ይለኛል። አንዳንድ ጊዜ ለምንም ይሁን ለምንም ችሎታዋ ደስ ይለኛል። ምንም ይሁን በቃ፣ እውነታም ይሁን ድራማም ይሁን ምንም ይሁን በቃ ችሎታዋ ደስ ይለኛል። ትችላለች በቃ እና በጣም ደስ ትለኛለች። ኢስሀቅ ደግሞ ደስ ስላለው እንግዲህ ደስ ብሎኛል ማለት ነው። ብዙ ሰዎች ተቀብላችሁኛል፣ ስለዚህም የሩታ ወዳጆች አመሰግናለሁ ብለዋል ማለት ነው። ለሩታ ወዳጆች ምስጋናውን አቅርቧል ማለት ነው። ሩታ ጥሩ ጥሩና አይበገሬ ወዳጆች ነው ያለች ያሉሽ። በዚህ ጊዜም አብሽሪ፣ አይዞሽ፣ ግፊ የሚሉ ጓደኞች ነው ያሉሽ እና ቤተሰብ ነው ያለሽ። የአንቺ ቤተሰቦች እንደ ጓደኛም እንደ ቤተሰብም ናቸው ብሎ እንግዲህ አመሰግናለሁ ብሏል ማለት ነው። እንግዲህ ወደዚህ ወደ ዩቱብ ስለተቀላቀል ከኛም ደስ ብሎና ብዙ የሚያስተምር ነገሮች ይዘህ ልትመጣልህ ብለን ተስፋ እናደርጋለን። እስኪ ግን ደስ ያለው ማን ነው ማለት ነው? ደስ ያለው ማለት ነው። ሩታ እንግዲህ አብሽሪ አይዞሽ ብዙ የሚወድሽ ሰው እንዳለ ሁሉ ብዙ የሚጠላሽ ሰው አለ፣ በዚህ ምድር ላይ ያ ሁሉም ሰው ይወደኛል አይባልም፣ ሁሉም ሰው ደግሞ ይጠላኛል አይባልም ማለት ነው። ስለዚህ አብሽሪ እኔ አብረሽ ጋ በምሰሪበት ሰዓት አብረሽጋ በምሰራበት ሰዓት ሩታ ማለት ነው ከብዙ ሰው ጋር መጥታለች፣ ግን አሁን የማይባት ደስታ የእውነት ደስታ ነው። ያኔ ፈገግታዋ የእውነት ነው። ያኔ ማስመሰል የሌለውን ኢሳ ጋ ስትመጣ ዳኒ ጋር ሆናለች። ከዚህ በፊት ሜሪ ጋር ሆናለች፣ ጽጌ ጋር ሆናለች፣ አብረሽ ጋር ሆናለች፣ ግን እውነተኛ ፈገግታ ያየሁባት የሮታን ኢሳ አጋ ስትመጣ ነው ማለት ነው። በእውነት እዋትም ማልጅቷ ማለት ነው እውነተኛ ፈገግታ ነው የሚታይባት ያኔ። በቃ ደስታዋ ያኔ ከውስጥ ነው። ያኔ ዝም ብሎ ከላይ አይደለም። እስከ ዛሬ ድረስ ደስታዋ ሁሉ ከላይ ነበረ ዝም ብላ፣ ግን አሁን ከውስጥ የሚወጣ ደስታ እንዲሆን የሚመነጭ ደስታ እንዲሆን ያስታውቃል ማለት ነው። ለማንኛውም ስለመጣ ደስ ብሎና ኢሳቅ ጥሩ ጥሩ ስራ እንደምታቀርብልን እንግዲህ ቃል ገብተህልናል እንጠብቃለን፣ ማለት ነው። በተረፈ ቤተሰብ ሸር፣ ሰብስክራይብ አድርጉ ማለት ነው። እንግዲህ የረመዳን ስራ አላህ ይገዛችሁ ወዳጆች። እያጋምስ ነው ነው እያለቀብን ነው። ሙስሊሞች አይዟችሁ በዱዓ ክርስቲያኖችን ደግሞ በጸሎት በርዱ ማለት ነው። የሁለታችንም ጾም ነው እንግዲህ አላህ ሀገራችንን ሰላም አላህ እንዲያደርግልን እወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ።